ሰላም ለእናንተ ይሁን። እንግዲህ ዛሬም ደግሞ በድጋሚ የእግዚአብሔርን ቃል ይዘን ወደ እናንተ ቀርበናል። እኔ መጋቢ ሳምሶን ሙልጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፕል ሚኒስትሪ የሚዲያ አገልግሎት ዛሬም ደግሞ በተከታታይ የጀመርነውን ስለ መለኮታዊ ልውውጥ እያየን የነበርነውን ሀሳብ የተወሰነውን ሀሳብ እናገርና የሚቀረኝን እሱን ከበር ካረኩ በኋላ ወደ ቀጣዩ ደግሞ ወደ ዛሬው ሀሳብ የምንሄድ ይሆናል። እንግዲህ በክርስቶስ ኢየሱስ እግዚአብሔር ይህንን ክብር እንዴት ወራሾች እንዳደረገን ባለፈው ክፍል ላይ ስንመለከት ነበረ። እንግዲህ ያነሳነው ይህንን ሀሳብ ስንጀምር እግዚአብሔር አምላክ በክርስቶስ ኢየሱስ በኩል ኀፍረታችንን ወስዶ ነውራችንን ወስዶ የእርሱን ክብር ወራሾች እንድንሆን እንዴት እንዳደረገን ስንመለከት ነበረ። እና ያንን ነው እንግዲህ እያየን የነበረው። የክብሩን ስለ ክብሩ ዲፋይን አድርገናል። በእንግሊዝኛውም ግሎሪ የሚለው ምን ማለት እንደሆነ በዕብራይስጥም ካቦድ ስለሚለው ከዛ በግሪክ ዶክሳ የሚለውን እርሱን ስንመለከት ነበረ የነበረው እና ዛሬ ላይ ደግሞ የምንመለከተው ነገር ምንድን ነው? በክብርና በነውር ወይ ደግሞ በውርድት መካከል ያለው ልዩነት ምንድን ነው? ምንድን ነው ልዩነቱ? አንደኛ ነውር ኦር ሼም ብለን ስንል ምን ማለት ነው ብለን ስንል፣ ክብር አልባነትን፣ መናቀን፣ መዋረድን እንዲሁም ተቀባይነትን ማጣት እ ተቀባይነትን ማጣትን ምን የሚያደርግ ነው የሚያመለክት ነው። ነውር ብለን ስንል፣ ክብር አልባነትን፣ መናቀን፣ መዋረድን እንዲሁም ተቀባይነትን ማጣትን የሚያመለክት ነው። ክብር ብለን ደግሞ ስንል ምን ማለታችን ነው? ክብር ማለት ደግሞ ክብር ማለት ራሱ ማዕረግን ተቀባይነትን አክሴፕተንስን ተፈላጊነትን ማግኘት እንደሆነ እናያለን። በዚህ ሁሉ ስንመለከት ኃጢአት ወይ ደግሞ ሰዎች በኃጢአት ምክንያት የመጣባቸው ይሄ ነውር ይሄ ነውር ከሰው ፊት እንዲሸሹና ከሰው ፊት እንዲሸሹና እንዲሸሸጉ ሲያደርግ፣ ክብር ደግሞ ሰዎች በሰው ፊት በሰው ፊት እንዲከብሩ እንዲወደሱ እንዲደምቁ የሚያደርግና ተፈላጊዎችም እንዲሆኑ የሚያደርጋቸው ነው። ስለዚህ ምን ማለት ነው ብለን ስንል ለምሳሌ የሰው ልጅ በወደቀ ጊዜ፣ አዳም በወደቀ ጊዜ የመጀመሪያ ያየው ነገር ምን ሆነ ነው የሚለው ራቆታቸውን እንደሆኑ ምን ያደርገናል ይነግረናል። ምን ማለት ነው ሀጢያት ኦር ውድቀት በሰው ህይወት ውስጥ ራቆትነት የሚያመ አይኖቻቸው ሲከፈቱ ራቆታቸውን ነበሩ። ከዛ በኋላ ምን አረጉ ነው የሚለው ተሸሸጉ፣ ነው የሚለው ቅጠልንም የበለስንም ቅጠል ለራሳቸው ሰፍተው ምን አረጉ አገለደሙ ብሎ ምን ያረገናል ይነግረናል። ክብር ለጌታ ነው። ከዛ በፊት ግን ምን አይሉም ነበረ አይተፋፈሩም ነበር ብሎ ምን ያረገናል ይነግረናል። ነገር ግን ውድቀት ያመጣው ነገር ምንድን ነው? ክብር አልባነትን፣ ክብር አልባነትን፣ ራቆትነትን፣ ያለመብቃት ስሜትን፣ ያለመፈለግ ስሜትን ያለመፈለግ ስሜትን ምንም ያደርግ ነው የሚያመጣ ነው። መጽሐፍ ሲናገር ምንድን ነው የሚለው ኃጢአተኛ ማንም ሳያሳድደው ምን ያረጋል፣ በገዛ ራሱ ምን ያረጋል፣ ይሸሻል። ጻድቅ ግን እንደ አንበሳ ያለ ፍርሃት ምን ያረጋል አለ ይኖራል አለ። ስለዚህ ኃጢአት ምንድን ነው ብለን ስንል ማንም ሳያሳድደው ኃጢአተኛ ምን እንዲያደርግ እንዲሸሽ ለምሳሌ ሰዎች አንዳንድ ነገር ሲያደርጉ ሚስቴክ በህይወታቸው ሲያደርጉ የተለያየ አይነት ነገር ውስጥ ሲገቡ የመጀመሪያ የሚያደርጉት ነገር ምንድን ነው ራሳቸውን ከቅዱሳን ህብረት ምን ያደርጋሉ ያገላሉ ከቅዱሳን ህብረት ያገላሉ እርሱም ብቻ ደግሞ አይደለም ከቤተ ክርስቲያን ይቀራሉ ይጠፋሉ ለምንድን ነው ብለን ስንል በህይወታቸው አንድ ራይት ያልሆነ ነገር እንግዳ የሆነ ነገር በህይወታቸው ገብተዋል ማለት ነው በሰዎች ፊት አፋቸውን አንገታቸውን ቀና አድርገው በሙላት እንዳይናገሩ የሚያደርጋቸው ኦር እንዳይቆሙ የሚያደርጋቸው ነገር በህይወታቸው ተገልጧል። በመጀመሪያው ሰው ውድቀት ውስጥ የተመለከትነው ነገር ይህንን ነው። የእግዚአብሔርን ድምፅ በኤደን ገነት ሲመላለስ ሲሰሙ አዳምና ሔዋን ምን አረጉ ነው የሚለው ተሸሸጉ። አዳም ሆይ አዳም ሆይ ወዴት ነህ ብሎ እግዚአብሔር ምን አረገ ተጣራ። አዳም ምን አለ ራቁቴን ስለሆንኩኝ ፈራሁና፣ ምን አለኳለ ተሸሸኩኝ። የእግዚአብሔር መልስ ምንድን ነው? ራቁትህን መሆንህን ማን ነገረ? ሁ ቶል ዩዛት ዩ ር ኔክድ አንተ ራቁትህን መሆንህን ማን ነገረ? ያ ማለትም ማለት ነው ብለን ስንል፣ እግዚአብሔር ራቁትነትን የሚናገር አምላክ አይደለም። እግዚአብሔር አትችልም፣ አትበቃም፣ እንደዚህ ነ፣ የማትረባ ነ፣ የማጠቀም ነ፣ እንደዚህ ነ ብሎ የሚናገር አምላክ አይደለም የእግዚአብሔር ጥያቄ ምንድነው? ሁቶል ዩዛት ዩዋር ኔክድ ራቁትህን መሆንህን ማን ነገረ ካለ በኋላ በእውኑ እንዳትበላ ካዘዝኩህ ፍሬ በላህን? እግዚአብሔር ይህንን የሚጠይቀው ጥያቄ ስላልገባው ስላላየ ስላላየ አይደለም። ነገር ግን ሰውን ካስቀመጠበት የክብር ቦታ ሰውን ካስቀመጠበት ስፍራ ነው ሰው ምን ያደረገው የወደቀው በዛ አይደንቲቲ በዛ ማንነት ውስጥ ሆኖ እግዚአብሔር ከመጣበትና ከእግዚአብሔር ክብር ጋር ምንም ማድረግ አይችልም፣ ሰው ፌሎሺፕ ማድረግ አይችልም። ለዚህ ነው ያላችሁ ኢየሱስ ጌታ ነው። ያንን ቦታ ነው ያንን ራይት ነው ምን ያደረገው ሰው ያጣ ሂሎስት ዛት አውቶሪቲ ሂሎስት ዛት ግሎሪ ያንን ግሎሪ ሲያጣ በእግዚአብሔር ፊት የሚቆምበትን አቅም ነው ምን ያደርገው ያጣው። የመጀመሪያ ሰው የሸሸው ከገዛ መልኩ ነው ሰማችሁ። እኛ አይደለ ከገዛ መልኩ ነው ምን ያደርገው የሸሸው። መጽሐፍም ያለው ምንድነው? ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን በመልኩና በምሳሌው ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም ብሎ ምን አረጋቸው? ተናገራቸው። ስለዚህ ሰው መጀመሪያ የሸሸው ከሌላ ነገር አይደለም። ሰው የሸሸው ከአውሬ አይደለም። ሰው የሸሸው ከሌላ ነገር አይደለም። ሰው የሸሸው ከፈጠረው ከእግዚአብሔር መልኬ ብሎ ከፈጠረው ከዚህ ቀደም አብሮ ኅብረት ሲያደርግ ከነበረው ከዛ መልክ ነው። ሰው ምን ያደርገው ከዛ ድምፅ ነው። ሰው ምን ያደርገው የሸሸው ለምን ብለን ስንል ኃጢአት፣ አንዱ ያመጣው ነገር ምንድን ነው? በእግዚአብሔር ፊት የመቆምን ሌጋል ራይት ነው የሰው ልጅ ምን ያደርገው ያሳጣው ኢየሱስ ያደ እነሱ ለራሳቸው ከወደቁ በኋላ ለራሳቸው ግልድም ለብሰው የበለስን ቅጠል አዘጋጅተው ግልድም ለብሰው ለበሱ። ፀሐይ በወጣ ጊዜ የሚደርቅ እነሱ ለሰሩት ውድቀት ከራሳቸው የወጣ መፍትሄ ያዘጋጀላቸው ነገር ያንን ግልድም ነው። ያዘጋጀላቸው ኢየሱስ ጌታ ነው። በዛ ነገር፣ በዛ ስብዕና፣ በዛ ልብስ፣ በዛ ማንነት በእግዚአብሔር ፊት መቆም አይቻልም። በእግዚአብሔር ክብር ፊት መቆም አይቻልም። ሃሌሉያ። ይሄንን ነው ሰው ያጣው። ያ ሀፍረት፣ ያ አለመብቃት፣ ያ መሸሽ፣ ከክብር መሸሽ፣ ከእግዚአብሔር ሀሳብ፣ ከእግዚአብሔር አጀንዳ መሸሽ ያመጣው ነገር ምንድን ነው? ኃጢአት ብለን የምንለው ነገር ነው። ሀሌሉያ። እነርሱ ከወደቁ በኋላ ግልድም ሰሩ። ኢየሱስ ከመጣ በኋላ በቀራኒው መስቀል ላይ ስለ እኔና ስለ እናንተ ራቁቱን ተሰቀለ። ሀሌሉያ። ያን ራቁትነት ኢየሱስ እነሱ ከእግዚአብሔር ድምፅ ምናረጉ ፈሩና ተሸሸጉ ከፈጣሪያቸው ተሸሸጉ ኢየሱስ ግን ራሱን ራቁት ሆኖ ለከተማው ህዝብ በሙሉ ራሱን ምናረገ? አሳየ ያን ሀፍረት የእኛን ነውር የእኛን ነገር ሁሉ ምናረገ ተሸከመ ክብር ለጌታ ይሁን ስለዚህ ምንድን ነው ልንል የምንችለው በዳግም ውልደት እግዚአብሔር ወደዚህ ክብር ሪስቶር አድርጎናል ወደሚበልጥ ክብር እግዚአብሔር ሪስቶር አድርጎናል። አንደኛ ምንድን ነው የሆነው ብለን ስንል ማንነታችን የእግዚአብሔር ልጆች እንድንሆን ተደርገናል። ክብሩን እንድንለብስ ተደርገናል። ትላንትና በውድቀት ጊዜ የበለስ ቅጠል ሰፍተው ግልድም ለብሰው ነበረ። ዛሬ ግን እግዚአብሔር ሐሌሉያ፣ በክርስቶስ ኢየሱስ በኩል ሃሌሉያ፣ ወደ ልጅነት ሪስቶር ሲያደርገን ያደረገን ነገር ምንድን ነው ብለን ስንል ክርስቶስ የሚባል ልብስን ምን አርጎናል? አልብሶናል። የክብር ልብስ እግዚአብሔር አልብሶናል። በክርስቶስ ኢየሱስ በኩል የተገኘ የጽድቅ ልብስ ምን አርጎናል? አልብሶናል። ልጆች አድርጎናል። ሪስቶር አድርጎናል። ወደ ፖዚሽናችን መልሶናል። ከዛ በኋላ ክብርን አልብሶናል። ሃሌሉያ ይህንን ክፍል አንደኛ ጴጥሮስ ቶሎ ቶሎ እያልኩኝ አንደኛ ጴጥሮስ ላይ አንደኛ ጴጥሮስ ላይ ምዕራፍ ሁለት ከቁጥር ዘጠኝ ጀምሮ ያለ ቃል አነብላችኋለሁ። እንደዚህ ይላል። እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። አሁን ግን ብሎ ይናገራል። ኢየሱስ ጌታ ነው። አሁን ግን እኔና እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን ተጠርተናል። ሃሌሉያ ወደዚህ ግሎሪየስ ላይት ምን ብለናል? ተጠርተናል። የእርሱን በጎነት እንድትነግሩ የተመረጠ ትውልዶች ናችሁ። እኔና እናንተ የተመረጥ ነው የእግዚአብሔርን በጎነት ለትውልድ ምን ለማድረግ ነው? ለመግለጥ ነው። ሃሌሉያ በያዕቆብ መልእክት ላይ ምዕራፍ አንድ ቁጥር 18 ላይ ምን አለ? ለፍጥረቱ የበኩራት አይነት እንድንሆን እግዚአብሔር በእውነት ቃል አስቦ ወለደን ይለናል። ሃሌሉያ ቤተ ክርስቲያን ኦር አዲሱ ፍጥረት እኔና እናንተ የተፈጠር ነው የእግዚአብሔርን ክብር የእግዚአብሔርን ግሎሪ ምን ለማድረግ ነው ለማሳየት ነው። ጸጋ ማለትም ማለት ነው ብለን ስንል የእግዚአብሔር መልካምነትና ጉድነስ የሚታይበት ማለት ነው። ሃሌሉያ ላልተገባቸው ሰዎች የተደረገ ስጦታ፣ ቸርነት፣ በጎነት፣ መልካምነት ሁሉ የሚገለጥበት በጸጋ ውስጥ እኔና እናንተ አይደለም የምንደምቀው፣ በጸጋ ውስጥ እሱ ነው የሚደምቀው፣ በጸጋ ውስጥ እሱ ነው የሚታየው። ሃሌሉያ ኖት አይ በት ክራይስት ነው የምንለው። ክብር ለጌታ ይሁን። ስለዚህ የልጅነት ማንነትን ምን አድርጎናል? ሰጥቶናል፣ ሰጥቶናል። ሁለተኛ በዳግም ውልደት ምንድን ነው የሆነልን ብለን ስንል ከክብር ወደ ክብር እንድንለወጥ ተጠርተናል። we are called to to walk in his glory በሱ ክብር ውስጥ እንድንመላለስ ተብለናል ተጠርተናል። ሁለተኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ እንሄድና አነብላችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18 ጀምሮ አነብላችኋለሁ። ሀሳብ የተያዘ ስለሆነ ከቁጥር 16 ጀምሮ ላንብብላችሁ። ወደ ጌታ ዞር ባሉ ጊዜ ግን መጋረጃ ይወሰዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ አርነት አለ። ሃሌሉያ የጌታ መንፈስ ባለበት በዛ አርነት አለ። ዳግም ውልደት አንዱ ያደረገው ነገር እኔና እናንተን የመቅደሱ የመንፈሱ መኖሪያ እንድንሆን መቅደሱ አድርጎናል። ሃሌሉያ! የጌታ መንፈስ ባለበት በዛ አርነት አለ። ስለዚህ ምን ማለት ነው ብለን ስንል ሆሊ ስፒሪት ሪሳይድ በሚያደርግበት በሚኖርበት፣ በሚገለጥበት፣ በሚሰራበት በዛ ቦታ አርነት አለ። እኔና እናንተ ለአርነት ተጠርተናል። እኔና እናንተ ለሰላም ተጠርተናል። እኔና ለእናንተ ለድል ተጠርተናል። እኔና እናንተ ለክብር ተጠርተናል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን አርነት ይሄንን ክብር ሃሌሉያ ለመለማመድ ግን በክርስቶስ ኢየሱስ የሆኑ ነገሮችን ወይ ደግሞ ይሄ የአዲስ ኪዳን እውነትን አንደርስታንድ ማድረግ አለብን። የጸጋውን ቃል መልእክት ምን ማድረግ መቻል አለብን? አንደርስታንድ ማድረግ መቻል አለብን። ኢየሱስ ጌታ ነው። ቁጥር 18 እንደዚህ ይላል፣ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ፍሮም ዋን ሌቭል ኦፍ ግሎሪ ቱ አናዘር ሌቭል ኦፍ ግሎሪ። ምን እናደረጋለን አለ? ትራንስፖርት እናደርጋለን። ኢየሱስ ጌታ ነው። ያ ማለት ምን ማለት ነው? ብን ስንል ዘሞር

ከቃሉ ጋር ከእርሱ ጋር በቆየን ቁጥር ቃሉ ምንድነው አለ መስታወት ነው ራሳችንን እንድናይ ያደርገናል በክርስቶስ የተባልነውን የተጠራነውን የተሰጠንን ያንን መልክ ያንን ማንነት እንድናይ ያደርገናል ያ መልክ ምን ያደርገናል ብለን ስንል ከአንድ ሌቭል ኦፍ ግሎሪ ወደ ሌላ ሌቭል ኦፍ ግሎሪ እንድንሻገር ያደርገናል ምንድነው ተልእኮ ብለን ስንል ያንን መልክን መስል ዘንድ ኢየሱስ ጌታ ነው የጠራንን መልክ እንመስል ዘንድ ከመጀመሪያ እንይዘው ዘንድ እናሳየው፣ እንገልጠው፣ እንመላለስበት ዘንድ የተገባውን ያንን መልክ እንመስል ዘንድ። ለዚህ ክብር እኔ እግዚአብሔር እኔና እናንተን ምን አድርጎናል? ጠርቶናል። ኢየሱስ ብቻውን ጌታ ነው። ለዚህ ክብር ምን ትብለናል? ተጠርተናል። ስለዚህ ምንድነው አለ፣ ያንን መልክ እንመስል ዘንድ ዚስ ኢዝ አወር ኮሊንግ ትልቁ ጥሪያችን ወገኖቹ ይሄ ነው። ለምን ብለን ስንል የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ምን ያደርጋል ይጠብቃል። ያ ነው የፍጥረት ናፍቆት። ሀሌሉያ። ወገኖች ሆይ ፍጥረት የሚናፍቀው በልጅነት ውበትና በልጅነት ስልጣን በልጅነት ማንነት መገለጣችንን ነው። ፍጥረት እንደሚያደርገው የሚናፍቀውና የሚጠብቀው ሀሌሉያ። ስለዚህ በማጠቃለያ ኦኬ አንድ ከማጠቃለ ላይ በፊት ይህንን ሐሳብ ቆላሲያስ ላይ እንሄድና ቆላሲያስ ላይ ቆላሲያስ ምዕራፍ 3 ቁጥር 4 ላይ ከቁጥር አንድ ጀምሮ ላንብብላችሁ። እንግዲህ ከክርስቶስ ጋር ከተነሳችሁ፣ በእግዚአብሔር ቀኝ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በሚገለጥበት ጊዜ በዚያም ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ሃሌሉያ። አብራችሁ አፖካሊፕሲስ ይለዋል። ያ ማለት ማለት ነው የመጋረጃ መገለጥን፣ የተከደነ ነገር መገለጥን፣ የተከደነው ነገር ከተከደነው ወጥቶ መታየትን። ምን የሚያደርግ ነው የሚያመለክት ነው ኢየሱስ ጌታ ነው። ስለዚህ ምንድን ያለው ሞታችኋልና። ሞታችኋል ብሎ የሚለው የቀደመውን ህይወት ነው የሚያወራው በአዳም የነበረውን ህይወት ነው የሚያወራው። በአዳም የነበረውን ማንነት ነው የሚያወራው። ያ ማንነት በክርስቶስ ኢየሱስ በኩል ለዛ ማንነት ሞተናል። ያ ማንነት አሁን እኔና እናንተ ጋር የለም። ከዛ ይልቅ ግን በክርስቶስ ኢየሱስ በዳግም ውልደት ያገኘነው ይሄ አዲሱ ህይወት ነው ያለው። አለና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል አለና ህይወታችሁ የሆነ ክርስቶስ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ሃሌሉያ። ስለዚህ ክርስቶስን የሚገልጠው ምንድን ነው ብለን ስንል ክርስቶስን የሚገልጠው የአዲስ ኪዳን እውነት ነው። ክርስቶስን የሚገልጠው የመስቀሉ ስራ ነው። በመስቀሉ ስራ የተከናወነው የሞተበትን ምክንያት የተሰቀለበትን ምክንያት አልፎ የተሰጠበትን ምክንያት የተቀበረበትን፣ የተነሳበትን በክብር ከፍ ከፍ ብሎ በእግዚአብሔር አብ ቀኝ የተቀመጠበትን እውነቶች በሰማን ቁጥር ሃሌሉያ ክርስቶስ በዚህ እውነት በዚህ ክብር ውስጥ ያደረገውን ነገር በተረዳን ቁጥር ይሄንን እውነት ይሄንን መልክ ባየን ቁጥር ወገኖች የሁላችሁ ሙሴ ያንን ህግ ይዞ ሲመጣ፣ ፊቱ የፊቱ ቁርበት ያንጸባረቅ ስለነበረ ከብርሃኑ የተነሳ የእስራኤል ልጆች ሙሴን ምን ይሉት ነበረ? ፊትህን ሸፍንልን ይሉት ነበረ። ስለዚህ ፊቱን ይሸፍኑ ነበር። ለምንድን ነው ብለን ስንል፣ እነርሱ የነበሩበት አገልግሎት እነርሱ የነበሩበት ዲስፔንሴሽን የምን አገልግሎት ነው? የህግ የኩነኔ የሞት አገልግሎት ነው። ስለዚህ ክብር ማየት አልቻልም? ሃሌሉያ እኔና እና እናንተ ግን ሙሴ ይዞት የመጣውን ክብር እንዳያዩ የእስራኤል ልጆች ፊቱን እንዲሸፍንላቸው ይለምኑ ነበረ እኔና እና እናንተ ግን የመጨረሻው አዳም ይዞት የመጣውን ክብር እናይ ዘንድ ይሄንን ክብር እናይ ዘንድ ያንን መልክን መስል ዘንድ ያንን መልክን መስል ዘንድ ክርስቶስ ይሄንን መልክ ምን ሊያደርገው ፊቱን ሊሸፍን ፊቱን ሊጋርድ አይደለም የመጣው ከዛ ይልቅ ግን ይሄንን ክብር እንድንመስል እኔና እናንተ ለክብር ስለተጠራን እኔና እናንተ ለዚህ ሕይወት ስለተጠራን ይህንን ክብር እንድንመስልና እንድንገልጥ እግዚአብሔር ይሄንን ክብር እንድናውቅ ይፈልጋል። ኢየሱስ በጸሎቱ ያሳየን የገለጠልን ነገር ይሄንን ነው። ዮሐንስ ወንጌል ምዕራፍ 17 ስናጠና ያየነው ባለፈው ባለፈው መልክት ባልነው ነገር ላይ የሰጠኸኝን ክብር ሰጥቻቸዋለሁ እርሱ ብቻ አይደለም፣ እኔ ክብሬን እንዲያዩ እኔ ባለሁበት ቦታ እነርሱም ከእኔ ጋር እንዲሆኑ እፈልጋለሁ። ክብሬን እንዲያዩ የእስራኤል ልጆች ፊትን ሸፍንልናሉ። ኢየሱስ ደግሞ የጸለየው ነገር ነገር ደግሞ ምንድን ነው? ክብሬን እንዲያዩ እፈልጋለሁ። የሰጠኝን ክብር ምን አረኳቸው? ሰጥቻቸዋለሁ አይ ዋንትም ቱ ኢንጆይ ማ ይግሎሪ ክብሬን ኢንጆይ እንዲያደርጉ ኤክስፒሪየንስ እንዲያደርጉ ከክብሩ ጋር ፌሎሽፕ እንዲያደርጉ ለዚህ ጠርቻቸዋለኋል። ሃሌሉያ! ኢየሱስ ጌታ ነው። ኦኬ፣ አንድ ክፍል ላንብብላችሁ። ከዚህ ሀሳብ ጋር የሚሄድ አንድ ክፍል ከዕብራውያን ምዕራፍ ሁለት ላይ ዕብራውያን ምዕራፍ ሁለት ላይ ከቁጥር ዘጠኝ ጀምሮ ያለውን ቃል አነባለሁ። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉም ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውን ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ብዙ ልጆችን ወደ ክብር ሲያመጣ፣ ወገኖች ሆይ፣ እኔና እናንተ የተጠራ ነው። ወደ ክብር ነው፣ ለክብር ነው። እኔና እናንተ እዚህ ምድር ላይ ኢንጆይ እንድናደርግ የሚፈልገው ነገር እግዚአብሔር ክብሩን እንድናይና ክብሩን እንድንገልጥ እንደተጠራን እንድናውቅ ይፈልጋል። ለዚህ ነው ምን አለ? ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታልና፣ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ከአንድ ናቸውና ምን ማለት ነው ብለን ስንል፣ አንድ ሶርስ ናቸው ከአንድ ናቸውና። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ። ደግሞም ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔና እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርባቸውም። ወገኖች ሆይ እኔና እናንተ እግዚአብሔር ለልጁ ለክርስቶስ ኢየሱስ ስጦታ አድርጎ የሰጠን ሰዎች ነን። ሃሌሉያ! ምንድን ያለው ወንድሞች ብሎ ሊጠራባቸው ምን አይል ባለ አያፍርባቸውም፣ አያፍርባቸውም። ሃይማኖት የሚል አትበቃም፣ አትችልም ነው። እግዚአብሔር ምን አርጌ ደስ ላሰኘው ምን አርጌ ኖ ኖ ኖ ኖ ኖ ኖ እግዚአብሔር እኔ እናንተ አይደለም። ምን የምናረገው ከኔና ካንተ በሚደረግ ነገር አይደለም። እግዚአብሔር ማስደሰት የምንችለው በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እርሱን ስሙት ነው ያለው። እግዚአብሔር ደስ የሚለው በላከው በእርሱ እንድናምንና እርሱን እንድንሰማ ነው። ከዛም አልፎ ደግሞ እርሱን በመምሰል የእርሱን ክብር እንድንገልጥ ነው። እግዚአብሔር ምን የሚያረገው የሚፈልገው። ሃሌሉያ ሰማችሁ፣ አለ። ስለዚህ ምን አለ? እንግዲህ ልጆች በስጋና በደም ስለሚካፈል እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ፣ ይኸውም ዲያብሎስ ነው፣ በህይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፍሏልና። ቲስ ኢስ አ ፕራይስ ታታስ ፔድ ፎር አስ። ለእኔና ለእናንተ የተከፈለው ክፍያ ሄ፣ ነው ኢየሱስ ጌታ ነው። እኔና እናንተ ለክብር ተጠርተናል፣ ለክብር ተጠርተናል፣ ክብር ለመግለጥ ተጠርተናል። አትችልም አትበቃም፣ እንደዚህ ነህ፣ አንተ ብቁ አይደለህም የሚለው ያ የእግዚአብሔር ድምፅ አይደለም። ያ የእግዚአብሔር ድምፅ አይደለም። ያ የጸጋ ድምፅ አይደለም። ያ የዚህ የአዲሱ ወንጌል የአዲስ ኪዳን ወንጌል ድምፅ አይደለም። ክብር ለጌታ ይሁን። በክርስቶስ ነህ የተባልከውን ነኝ ብለ ማለት መቻል አለብህ። ዩ ሃቭ ቱ ሃቭ ኮንፊደንስ ኢን ደ ወርድ ኦፍ ጋድ ቱ ዲክሌር ሁ ዩ አር ኢን ክራይስት። በክርስቶስ ማን እንደሆንክ መናገር የምትችልበትን ድፍረት ከቃሉ እውነት ማግኘትና ያንን ምን ማድረግ መቻል አለብህ፣ ማመን መቻል አለብህ። ሁለተኛ ጴጥሮስ ላይ ሁለተኛ ጴጥሮስ ላይ አንድ ቃል አነብላችሁና ኖ አንደኛ ጴጥሮስ ምዕራፍ አንድ ከቁጥር ቁጥር አስርን አነብላችኋለሁ ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱ የነበረ የክርስቶስ መንፈስ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣ ክብር ስለ ክርስቶስ መከራ የክርስቶስ መከራ ወደ ምን አሸር አድርጎናል? ወደ ክብር አሸር አድርጎናል። ወደ ልጅነት አሸር አድርጎናል። የክብር ተካፋዮች እንድንሆን አሸር አድርጎናል። ት ቮይስ ኦፍ ግሬስ ወደ ክብር ተካፋዮች እንድንሆን አድርጎናል። አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላቸው ሰዎች አሁን ባወሩላቸው ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው ይህንንም መልእክት ይህንንም ነገር መላእክቶች ሊመለከቱ ይመኛሉ አለ ሃሌሉያ ክርስቶስ ከመጣ በኋላ እ ከመከራው በኋላ እነዚህ በዳግም ውልደት ክብሩን የሚካፈሉ ልጆች የሚደረጉ ስልጣን የሚሰጣቸው ሃሌሉያ የእግዚአብሔር ማደሪያዎች የሚሆኑ መንፈስ ቅዱስ የሚገኝባቸው መንፈስ ቅዱስ ራሱ መኖሪያ የሚያደርጋቸው እነዚህ እነዚህ ማናቸው ብሎ ሲባል፣ ከምኑ ከመከራው በኋላ ስለሚመጣው ክብር አስቀድሞ የተነገረ ለምና ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩላችሁ ነቢያቶች። ወገኖች ሆይ እኔና እናንተ እየተሰጠን ጸጋ ይሄንን ነው መጽሐፍ ሲናገር ምን ብሎ ይና ይናገራል ስለ ዮሐንስ ሲናገር ስለ መጥምቁ ዮሐንስ ሲናገር ስለ መጥምቁ ዮሐንስ ምን አለ ከሴት ከተወለደ ሁሉ ማንም ከእርሱ የሚበልጥ የለም መጥምቁን ዮሐንስ ምን ይለዋል ከሴቶች የተወለዱ ሁሉ እሱን የሚያክል የለም ብሎ ይልና ያ ማለት ማለት ነው ብለን ስንል በብሉ ኪዳን የተገለጡ ነቢያቶችን ሁሉ በሙሉ ያነጻጽርና ነገር ግን ከእርሱ የሚበልጥ የለም ብሎ ምን ያረጋል ይናገራል ይናገርና በእግዚአብሔር መንግስት ግን ታናሹ እንኳን ከእርሱ ይበልጣል አለ። ያ ማለትም ማለት ነው ብለን ስንል እኔና እናንተ ያለንበት ኪዳን እነርሱ ትናንትና እነዚህ ታላላቅ የእግዚአብሔር ሰዎች ብለን የምንላቸው ከነበሩበት ኪዳን የተለየና የሚበልጥ ኪዳን ውስጥ እንዳለን ማወቅ መቻል አለብን። እነርሱ በዛ ኪዳን ውስጥ ሲመላለሱ የእግዚአብሔርን ኃይል፣ የእግዚአብሔርን ጸጋ ገልጠው ሊሆን ይችላል። እነርሱ ግን በነበሩበት ኪዳን የእግዚአብሔርን ሕይወት መካፈል አልቻሉም። የእግዚአብሔር ልጆች መደረግ አልቻሉም። ዳግም ውልደትን ምን ማድረግ አልቻሉም፣ መካፈል አልቻሉም። የእግዚአብሔርን ጽድቅ ምን ማድረግ አልቻሉም፣ መካፈል አልቻሉም። ለምን? ኪዳኑ ስለገደባቸው፣ ኪዳኑ ያንን ኦፖርቹኒቲ ያንን ፕሪቪሌጅ ስላልሰጣቸው፣ መሲሁ ስላልመጣ፣ መከራ ስላልተቀበለ፣ ስላልሞተ ማለት ነው። እኔና እናንተ ግን አሁን ያለነው በዚህ ዲስፔንሴሽን ውስጥ ነን። ሀሌሉያ። የዚህ ክብር ተካፋዮች ተደርግናል። ሃሌሉያ። ማጠቃለያውን እናገርና እጨርሳለሁኝ። ምን ይላል? በኃጢአትና በውድቀት ምክንያት የመጣብንን ነውርና ሀፍረት በቀራኔው መስቀል በተሰራው ስራ በተሰራው ስራ በማስወገድ የእግዚአብሔር ክብር ወራሾች ተደርገናል። ሃሌሉያ የእግዚአብሔር ክብር ወራሾች ተደርገናል። እኔና እናንተ አሁን የእግዚአብሔር ልጆች ነን። እኔና እናንተ የክብሩ ተካፋዮች ሆነናል። መንፈስ ቅዱስ ይህንን ነው። አንቬልና ሪቪል ሊያደርግ የሚፈልገው አውር አይደንቲቲ ኢን ክራይስት፣ አውር ፖዚሽን ኢን ክራይስት፣ አውር ራይትስ ኢን ክራይስት። በክርስቶስ ያለንን መብት፣ በክርስቶስ ያገኘነውን ስልጣን፣ በክርስቶስ ያገኘነውን ልጅነት፣ በክርስቶስ ያገኘነውን መብት ነው መንፈስ ቅዱስ እንድናውቅና እንድንረዳ የሚፈልገው። ሃሌሉያ። ስለዚህ ሀፍረታችን ተወግዶ ነውራችን ተወግዶ ክብሩን ወራሾች አድርጎናል። ኢየሱስ ጌታ ነው። ወገኖች ሆይ እንግዲህ ስለነበረን ጊዜ በጣም አድርጌ አመሰግናለሁኝ። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፕል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ሰላም እላችኋለሁ። ሁላችሁም ባላችሁበት ስፍራ የእግዚአብሔር መልካምነት የእግዚአብሔር ሰላም ያገኛችሁ በጌታ በኢየሱስ ክርስቶስ ስምና ሥልጣን እግዚአብሔር አምላክ ሆይ ጸልያለሁኝ። በምንም አይነት እግዚአብሔር አምላክ በሐፍረት ውስጥና በነውር ውስጥ ነኝ ብለው የሚሉ ነፍሳቸው ከዚህ አይነት ነገር ያልተላቀቁ ሰዎች ቢኖሩ በጌታ በኢየሱስ ክርስቶስ ስምና ስልጣን የቃልህ ብርሃን እንዲያገኛቸው ጸለይኩኝ። በኢየሱስ ክርስቶስ ስምና ስልጣን አርነታቸውን አውጃለሁ። በኢየሱስ ስም አርነታቸውን አውጃለሁ። በትክክለኛው እውነት በትክክለኛው ብርሃን እግዚአብሔር አምላክ ራሳቸውን ማየት እንዲችሉ ማንነታቸውን ማግኘት እንዲችሉ በዚህ ብርሃን እግዚአብሔር ሆይ ራሳቸውን እግዚአብሔር ሆይ እንዲያገኙና በዚህ ብርሃን እግዚአብሔር አምላክ ወደ አርነታቸው እንዲገቡ በኢየሱስ ስም ጸለይኩኝ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እኔ መጋቢ ሳምሶን ሙሉጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት እየተዘጋጀ የሚቀርብላችሁን ትምህርት በዚህ ሰዓት ይሄንን ጨርሻለሁኝ። እንግዲህ በሚቀጥለው ጊዜ እስከምንገናኝ ድረስ ጌታ ኢየሱስ ክርስቶስ አብዝቶ ይባረካችሁ። ስለ ጊዜያችሁ በድጋሚ አሁንም በጌታ ምሕረትና ትህትና ጠይቃችኋለሁ። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሼር ያላደረጋችሁ ሼር እንድታደርጉ ገንቢ የሆነ ሀሳብ መስጠት ፈልጋለሁ የምትሉ በኮሜንት መስጫ ቦታው ላይ ሀሳቦቻችሁን መስጠት ትችላላችሁ። በዚህ ትምህርት ውስጥ በዚህ እውነት ውስጥ ጌታም ያደረገላችሁን ነገር በዛ የሀሳብ መስጫ ቦታው ላይ ሀሳባችሁን መስጠት ትችላላችሁ። በጣም አድርጌ ወዳችኋለሁ ደግሞ ማክበራችኋለሁ። ባላችሁበት ስፍራ ሁሉ መልካም ጊዜ ይሆንላችሁ። እንግዲህ በኢትዮጵያ ላላችሁ ደግሞ እንደዚህ ለ2018 እየተዘጋጃችሁ ያላችሁ ሁሉ እንግዲህ እግዚአብሔር አመቱን የምትቀበሉበት አመቱን ደግሞ የምትዋጁበት ብርሃንንና እውነትን እንዲሰጣችሁ ይሄ ጸሎቴ ነው። በጣም አድርግ ይባርግ እወዳችኋለሁ። ተባረኩ። ሻላሆን